ጓደኞችን አንድ ባንድ አያገተ ያለ ሰው አለ። መጀመሪያ ደረሰ፣ አሁን ደሞ አላቸውም። ሁለቱም የት እንደገቡ አይታወቅም። ዳግታቸው የሚችል ጠላት ጣላት አለህ። እንዲያድ አዎ፣ ቢግፉት የእኔ ቪዲዮዎች ቫይራል ስለሆኑና ብዙ ፎሎወሮች ስላሉኝ ቢግፉት ፉት ይቀናል። ፍሬን ፍሬን ያዝ! እንዴ ልንገጫቸው እኮ ነው። ለምን እጨነቃለሁ? ከፊት ያለው መኪና ራሱ ያስቆመናል። ዛሬ ከማን ጋር ነኝ? ከሚስትክ ውሽማ ጋ ልበልክ ሆነክ ነው? በሰላም ነው ባክ ኑሮ መሮኛል። አንዱን ልጄን ማሳደግ ከብዶኛል ጭራሽ አሁን ሚስት የመንታ አርግዛለች። ፈ ጌታዬ ሆይ ይቅር በለኝ። ደረሰን የበላሁት ፈልጌ አይደለም። አዳልጦኝ ስወድቅ እግሩ አፌ ውስጥ ገብቶ ነው። ይቅር በለኝ። በጣም ደስ ስለኘው ቆንጆ ነሽ። ምክራችን በጣም ደስ ያሰኛል። ቤረን። መክና ሁሩን ነገረን እጀዛል ሳለሩ ፍኮሪያ መታወቂያው የታደሰ ነው። የራሴ ነው። ታደሰ ማለት እኮ የሚስቴው ሽማ ነው። የእሱን ስም ለምን ትጠራለህ? ካንተ ቦርኮ ፈሳ እኔ ፍቅር ካንተ አርግዣለሁ። እኔ ከደሙ ንጹ ነኝ። ከፈለግሽ አስወርጅሁ። ግን እኮ አባቴ ለልጃችን ብሎ ሀያ ሚሊዮን ብር ሰጥቶኛል። እኛ እኮ አስወርጅ ያልኩሽ ውስኪ ነው። የእኔ ማር ልጅ እኮ ጸጋ ነው ስራህ ግን ምንድን ነው? እኔ ማህበረሰብ አነቃቂ ነኝ አ ሞቲቬሽናል ስፒከር ነህ ማለት ነው። ኧረ እኔ ጫት ነጋዴ ነኝ። ባለፈው ቴሌ ደውዬ ስልኬ ዝም ብሎ ዳታ ይበላኛል ስላቸው ሴቲንግ ውስጥ ገብተህ ከከው አላሉኝም። አንቺ ወራዳ፣ ጭራሽ በቤቴ ከወንድ ጋር ትማግጫለሽ! እንኳንም ያዝኩሽ። ልስክስክስ ምን ያናድድሃል? አያልቅብህም እኮ የእኔ ፍቅር። እሺ በቃ ዳኛ አለ። ካላለቀማ ወይኔ ፃ

ለምን ኢዱ ስፖርት ለቦ አትሄድም? ጸዴ ጸዴ የጂም ቲሸርት ቁምጣ የጂም ቱታና የዊኬድ ሙሉ ቱታ ኦርጅናል የስፖርት ጫማ ኦርጅናል እሄዳለሁ ጻ። ባለፈው ቀጭኑ ጀለሴን ሲሄድ አግኝቼ ወዴት ነው ስለው ፓክ ይሄ ነፋስ ማይወስደኝ ቦታ የለም። አጀቦ ጻ ለዚህ ያደረሰኝ ደበበ ነው። ሽልማቱን ሌሱ ለሱ ይገባዋል ነኝ ጓደኞች የተሰጥቷቸው ለእኔ ጊዜ ነው የምትሄጁ፣ ስጭኝ እንጂ እኔ እኮ በእናንተ የሚጨክን አንጀት የለኝም እንዳታስብ። እና ሰጥካለሁ። ሰላሳ ዓመት ላለፈው ሴት ሽምግልና ልከክ። ልጁ ምን አለው ስትባል አማራጭ አለው። ማነው ነው የአያ ቁርጥ ቤቱ ባለቤት ተናገሩ። አባይ አንተ ጀምር። ኖ እንዋይ አንቺ ጀምሪ። አባይ አንተ ጀምር። ባንቺ ጀምሪ። አባይ አንተ ጀምር ኖ እማዬ አንቺ ጀምሪ ኮረ እኔ ራሴ እናንተን እንዳልጀምራችሁት። ኢንስፔክተር ሲጀመር እኔ አታኩልት ተመጋቢ ነኝ። ፃ ቁርጥ ቤቱን ደበበ ሁሉ ጌምስ ላይ ባሸነፈው ብር ነው የከፈተው። አባባስሽ በጣም ነው የሚያመጽ የልብስሽ ኮስት፣ እኛ ግን ልብሾ ኮስት ኢን ሚሊየንስ ነው። ሰስት ሚሊየን ወይ ፃ። አለቃ ልጅዎ እኛ ጋር ናት። ማን ናችሁ? ምንድን ነው የምትፈልጉት? የፈለጋችሁትን እከፍላለሁ፣ ልጄን ብቻ እንዳትነኳት። ምንድን ነው የሚወሩት? አለቃ፣ ከአጸደ ህጻናት ነው ምንደውለው። አስራ አንድ ሰዓት ሆኗል፣ መጥተው ልጅን ይውሰዱባ። አውቂ አውቄያለሁ፣ አሁኑኑ መጣው። የእኔ ፍቅር፣ እኔ እኮ እንደማንም የመኪና ቁልፍ አልሰጥሽም ወይ የእኔ ሟርና። ምንድን ነው የምትሰጠኝ ንገረኝ እስቲ። እኔማ ለአንቺ የምሰጥሽ ለማንም ያልሰጠውትን ተረራውን፣ ልቤን ነው የእኔ ቆንጆ። ሄድ እከካም ድሃ፣ ተራራ ይናድበህና፣ የከካም ልጅ እዚህ ሀገር አንድ ሚሳኤል ለመስራት ምን ያህል ጊዜ ይፈልጋል? ኢራንን ጠይቃት። እኛ ሚካኤል እንጂ ሚሳኤል የለንም። ባለፈው ራስታ ጀለሴን ለፍቅረኛ ይግጥም ግጥምልኝ ስለው እኔ ቀንም ማታም በፍቅርሽ ስመካ አንቺ ግን ጠፍተሻል፣ ቡም ሻካላካ አይለኝም።